አልቆብኛል፣ ጋይስ ግዙልኝ። ሀይ ብስኩቶች፣ እንዴት ናችሁ? ይሄ የመጀመሪያ የዩቱብ ቪዲዮ ነው። አክ የመጀመሪያ ቪዲዮ አይደለም፣ የድሮ አካውንቴ ፓስወርዱ ጠፋ። ስለዚህ ይኸኛውን አካውንቴን ሰብስክራይብ አድርጉ። እዚኛው አካውንቴ ላይ የተለያዩ ቪዲዮችን ፖስት አደርግላችኋለሁ። ዛሬ ግን ጀርመን ኤምባሲ ምን እንደሚመስል ያሳያችኋለሁ። ጀርመን ኤምባሲ ነው የምንሄደው፣ ቪዛ ሊሰጠኝ አይደለም ተጠርቼ ነው ጌስት ነኝ ዛሬ። ስለዚህ ሌይስ ጌት ሬዲ መጀመሪያ ፊቴን ምናምን ነው የሚታጠበው። ከዛ ይሄ ፎርማል ቦታ ምናምን ሲሆን አይላሽ ምናምን መሰራት ትወርዳለህ እና አይላሽ ራሴ ላይ የምሰራው እንዴት እንደምሰራው ደግሞ አሳያቸዋለሁ። አብራችን ቆዩ። ሶ አይላሽን የምንሰራው ይሄን ነው። በጣም በርካሽ ብር ነው የገዙት። ባይ ዘ ወይ ጋይስ፣ አንድ አይላሽ ለመሰራት ሶስት ሺ ምናምን ቀላጅ ስለዚህ አሁን እንሰራታለን። ላሳያችሁ ምን ታደረጋላችሁ? አንድ ግሉ አለ በዚህ ሳይት እና እዚህ ጋር ደግሞ ቦንድ አለው። ስለዚህ እንደ ማስካራ እንደዚህ ታደርጉታላችሁ። ዳሩን በደንብ ታስነኩታላችሁ። ግሉን አደረጋችሁ ማለት ነው። ከዛ አባቴ እቺን እቺን እንደዚህ ከነዚህ ከክላስተሮች ቁጥር አለው እና እኔ አስራ ሁለት ቁጥርን ነው በብዛት የምጠቀመው። ስለዚህ አስራ ሁለት ቁጥርን እናነሳትና ቺዝ እንደዚህ እንደዚህ ታደርጉና እዚህ ጋር እዚህ ጋር ጥብቅ በቃ እያያችሁኝ ስለሆነ ነው ተበላሸብኝ። ጋይዛችሁ

ለት ደግሞ ደግማለሁ። ለምንድነው መሰላችሁ ይኛው ወደው ቤት በኋላ ስመለስ ንቅልቅል አርገዋለሁ። ማለት ከፈለጋችሁ ማቆየት ትችላላችሁ። እኔ ፐርስ እንዴ፣ ስንት ነው? አዎ ሶለት ተለቀብኝ። ታምናላችሁ? የሆነ ትልቅ መሰለ። ከዛ ከዚህ ቀጥሎ በቃ ወደ አስር እንሄዳለን አስርን ደግሞ እናደርጋታለን። እያለቀብኝ ነው መግዛት አለብኝ። ትልልቆቹን ቁጥሮች አልጠቀማቸውን ብታዩ፣ በጣም ነው ማልወደ ሄክ ትልልቆቹን ቁጥሮች አልጠቀም፣ እንፈራቸዋለሁ። ሂውጅ ናቸው ለእኔ። ስማ ናይስ ከንሲ ዲፍረንስ ተሩቅ አይታየም። ሙሉ ልጨርስና ላሳያችሁ። ፕሮዳክቱ ይሄንን ይመስላል ላሳያችሁ። እንደዚህ አያችሁት። ሶስት ሺህ ብር ቀረ ነው ምላችሁ። እና ቶማስ እየደወለልኝ ነው። ከዛ ደግሞ ጓደኛ ዛ ዴቭ የሚባል ጓደኛ የዛ እየጠበቀ ነው ታልሽ። መነፅሬ በእናታችሁ፣ እንደዚህ አይነት መነፀር ካገኛችሁ ማለት ነው ግዙና እከፍላችኋለሁሽ። በቃ በጣም ነው የምወዳት ልነግራችኋልሽ። ቃር የለኝም ብታይ ያት ሶ ኪዩት በቃ ኒድ ኒድ

ኢትስ ቢፍ ተብለናል። ፖርክ አውሪ ያደረገን ያለንበት ሲቹዌሽን ላይ ነው። የአበሻ ምግብ አለ፣ ግን ማስ አሁን ማህደር ሊያመጣት ሂዷል። እሷን እየጠበቅን ነው። ብቻ ባይ ጉድ አፍተር ኦል ናይስ ናይስ ያደረጉት አረቀ የባሰ የባሰ ሀገር ለቶማስ ይቆረቆርለታል። ማሂን ያመጣ እሷ የእሷ ፕላ የእሱ ፕላስ ዋን ናት። የአበሻ ምግብ ነው የበላ ነው። ዶን ጃጃስ እርቦናል እርቦናል።

አሁን ላይት አካባቢ ነው ያለሁት። እንደምታዩት የሶሪስ ከበላ ከጠጣ ታውቃላችሁ። እዛ ጋር ፎቶ አንስ ለግዲ ሃይ ባይ አይ ሌሉ ሃይ። እና እንደዚህ ነው፣ የበላ ነው፣ የጠጣ ነው። በጣም ተሳካሪ ነው። አሁን የጀርመን አምባሳደር ናት። እስካሁን ድረስ አልሄድኩም፣ ይገርማችኋል። እስካሁን ድረስ እና አሁን እየወጣን ነው። ቻው ብስኩቶች። ሲ ዩ ኢን ዘ ኔክስት ቪዲዮ